ሰላም ሙሉ ቤተሰቡን የሚበታትል ደሬን ጸጸት ውስጥ የሚከት፣ ማርታን ደግሞ ለዘላለሙ ሰው እንዳታምን የሚያደርጋት ተግባር ነው የፈጸመችው። ሰላምና ዳጣ በአዲሱ የዳጣ ክፍል ውስጥ ተቀምጠው እያወሩ ነበር። ዳጣ በመሀል ስለልጅ አባት ስጠይቃት፣ ሰላም በሀሳብ ወደ ኋላ ከአራት ወር በፊት ስለፈጸመችው ነገር ማስታወስ ትጀምራለች። በአንድ ቀን ለሊት ደሪ አምሽቶ ይመጣል። ሰላምን በሩን ከፍታ ወደ ውስጥ አስገባዋለች። መኪናውን ካቆመ በኋላ ሲወርድ፣ ደሬ ግን በመጠጥ ራሱን ስቶ ጥንብዝ ብሎ ሰክሮ ነበር። ሰላምም ደግፈ ወደ ቤታቸው ይዘው እየገባች በመሃል ደሬ ሰላም ማርታን መስላ ትታየዋለች። ማርትዬ ዛሬ ደግሞ በጣም ቆንጆ ሆነሻል፣ ሰውነትሽ ራሱ ክስት ብሏል ሲላት ሰላም ደንግጣ ጋሺ እትዬ እኮ ገና ከዱባይ አልተመለሰችም ብላ ስትለው አንቺ ራሱ በጣም ቆንጆ ሆነሻል ማርትዬ፣ የኔ ቆንጆ፣ ቆይ ፊትሽን ሰርጀሪ አሰራሽው እንዴ ብሎ ሲላት ሰላም በጣም ግራ ተጋብታ እረ ጋሽዬ የኔ ሰላም ነኝ ብላ ብትለውም። ደሬ ግን ምንም ከስካሩ ሊነቃ አልቻለም። እንኳን ሰላም ሆንሽልኝ ማርትዬ ይኸው እኔ በዓመት አንዴ በጠጣ ሰማይና ምድሩ ግልብጥብጥ አለብኝ ብሎ ይላታል። ሰላምም ጋሽዬ በቃ ናተኛ ብላ ልታስገባው ስትሞክር ደሬ በጆሮ ሁሉ የሚሰማው የማርቲ ድምፅ ነበር። ሰላም ቀጥላ እረ ጋሽዬ ዛሬ ደሞ ምኑን ነው የጠጣኸው ሞታሃል እኮ ያለችው አንድ ክፉ የሴጣን ሀሳብ ወደ አይምሯ ይመጣል። ፈጠን ብላ ይዛው ወደ ቤት ትገባለች። በመሃል ከትውስታዋ ትነቃና ስቅስቅ ብላ ታልቅሳለች። ዳጣም በነገሩ ግራ ተጋብታ ለምን እያለቀሰች እንዳለች ትጠይቃታለች። ሰላምም ነገሩን ለማስቀይስ እየሞከረች ዳጣዬ ጸጉርሽን ልፍታሽ እንዴ ብላ ትጠይቃታለች። ዳጣ ግን በእንደዚህ አይነት ጉዳይ የምትሸወድ አይነት ሰው አይደለች። ሰላምዬ፣ ቆይ ምንድነው ሰውዬው ደፍሮሽ ነው እንዲያረግሽ ብላ ስትጠይቃት፣ ሰላምም አይደለም አስቤበት ፈልጌና ደስ ብሎኝ ነው ያረገዝኩት ብላ አሁንም መልሳ በሐሳብ ጭልጥ ብላ ትሄዳለች። ደሬን ወደ መኝታ ቤቱ ካስገባችሁ በኋላ አሁንም ከስካሩ አልነቀም ማርትዬ፣ ውሃ ተኝታለች አደለ አደራሽን እሳ ምስከሬን እንዳታውቅ ሺ ብሎ ሲላት፣ በድጋሚ ካለበት ሁኔታ ነቃ ማለት የሚችል ከሆነ ብላ ጋሽዬ እኔ ኮ ሰላም ነኝ ማርቲ አይደለው ብላ ትሏለች። ነገር ግን ያ ምንም ከስካሩ ሊያነቋ አልቻለም። በቃ ከመጣች የለም ብለሽ በሩን ዝግባት እና ደግሞ ከኔ ጋር መተኛት ከፈለግሽ ደስ ይለኛል፣ ካልሆነ ደግሞ ነገ ጠዋት ይቅርታ ጠይቅሻለሁ። እሺ ማርቲዬ ብሏት አልጋው ላይ ዝርግት ብሎ ይተኛል። ሰላምን በድጋሚ ያንን የሴጣን ሀሳቧን ለመፈጸም አስባ አምላኬ ሆይ ባደርገው ምንድን ነው የምትቀጣኝ? ወንጀለኛ ታደርገኛለህ አይደለ? ግን እኔ ልጅ እፈልጋለሁ? የራሴን የአብራኬን ክፋይ ወልጄ አይኔም በአይኔ ማየት ፈልጋለሁ። ዛሬን ላልቀጥል ነው እንዴ ፈጠርከኝ? አምላኬ ሆይ፣ ከቀጣኸኝ ምን እኔን ቅጣኝ፣ በሰማይ ሳይሆን በምድር በልጄ ግን አይሆን። ልጅ የሌላት እናት ሆኜ እንድኖር አትፍረድብኝ። መቼም አንተ የእውቀትና የፍትህ አምላክ ነህና ኃጢአት አታደርግብኝ ብላ እየጸለየች በመሃል ደሬ፣ ነይ እንጂ ማርቲ፣ ቁምሻቲ አብረን እንተኛ ብሎ ይላታል። ሰላምን በውስጧ እትዬ ማሪ፣ አንቺ ንጹህ ሰው ነሽ፣ ይህም በፍጹም ልትገምቼ አትችይ፣ አሁን የማደርገውን አሁን የማስበውን ደግሞ ድጋሜ ብትፈጠሪ እንኳን አታስቢው አንድ ነገር ቃል ገባል ካለ ዛሬ አልጋሽን አንደፈው ብላ የደሪ ልብስ ማውላልቅ ትጀምራለች። ሰላም እስከ ዛሬ የልጇን አባት ስደብቅ የነበረው ለዚህ ነው። ማርታ ስጋትና ጭንቀቷ ልክ ነበር። አቢጌልም ደመነፍሷ የነገራት ነገር ትክክል ነበር። ስለ ሰላም ጉዳይ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ አጋሩ። በሌላ በኩል የዳጣ ክፍል የተቀየረበት ምክንያት ከአቢጌል ጋር የፈጠሩት ጸብ ነው። ዳጣ ራሷን አረጋግታ በትዕግስት ለማለፍ ብትሞክርም፣ ነገር ግን ኤቢ ዳጣን በጥፊ ተደርግማታለች። ዳጣም በነዴት ኤቢ እኔን በጥፊ ይሄውልሽ፣ አባትሽን ብዬ ነው እንጂ ተውኩሽ፣ ከማንም ዱርዬ ጋር ስቀጣቀጥ ነው እሺ ያደኩት ብላ ትላታለች። ሁለቱም ያላወቁት ነገር ደሬ ከሩቁ መኪና ውስጥ ሆኖ እያያቸው እንደነበረ ነው። ኤቢም ቀጥላ ትሰሚያለሽ፣ ከዚህ በኋላ ከሰላም ጋር አንድ ላይ ባያችሁ እገልሻለሁ፣ እሺ እና ደሞ እዚህ ቤት በሰላም አትኖርም ብላ እያስፈራራቻት፣ ከኋላ ደሬ ይመጣና አብጌል ምንድነው ስታደርጊ ያየሁሽ? ጭራሽ መንገድ ላይ አስቆመሽ በጥፊ ሁሉንም ነገር ቤት እናወራለን። አሁን መኪና ወስግቡ ብሎ ወደ ቤት ይሄዳሉ። ቤት እንደደረሱ ደሬ መኝታ ቤት ዳጣም ብቻ አስቀምጦ ምን እንደተፈጠረ ይጠይቃታል። ዳጣም ነገሩን አድረስ ብሳ ለማለፉት ሞክርም፣ ደሬ ግን ካልነገርሽኝ ብሎ ችክ ብሏል። ዳጣም ያለውን የተፈጠረውን ነገር ትነግረዋለች። ከሰላምም ጋር ከናታንም ጋር ስታየኝ ደስተኛ አይደለችም እዚህ ቤትም አትኖርም ትለኛለች ብቻ አባዬ ለዛ ነው መታችኝ ብላ ትነግሯለች። በዛ ሰዓት ኤቢ በፍርሃት እየተርበተበተች እናቷ ጋር ትደውላለች። ደና እንዳልሆነችና አባቷ ቁጭ ብሏት እየጠበቀችው እንደሆነ እና እንደፈራች ለእናቷ ትነግራታለች። ማርታም በፍጥነት እንደምትመጣ ትነግራትና ስልኩን ትዘጓለች። ውሃም እህቷን አይታ በፍርሃት ልትሞት ደርሳለች። ደሬ ዳጣን በቃ አሁን ሂጂና እሷ አልጥሪልኝ እሷ ከአንቺ ጋር ብቻ ሳይሆን ሁላችንም ነው ያስቸገረችው። ይሄውልሽ አንቺ እህቷንሽ እሷ ግን ያንን አታቅም። አንቺ ታገሻት። ቅድምም ስትመታሽ ዝም ስትያት አይቻለሁ። ሁሌም እንደዛ ታጋሽ ሆኝ አሁን ሂጂና ጥሪያት ብሎ ዳጣን ይልካታል። እሷም ተነስታ ወደ ሳሎን ትሄድና ና እየተባለች እንደሆነ እየነገረቻት ባለችበት በመሃል ማርታ ወደ ቤት ትገባለች። ፈጠን ብላም ኤቢ፣ እማዬ አባዬ መኝታ ቤት እያስጠራኝ ነው ሂጂና አዋሪው ብላ ስትላት ተነስታ ወደ ደረጄ ጋር ትሄዳለች። እሱ ቀብቶን አዘጋጅቶ እየጠበቃት ነበር። ማርታ ይህንን ስታይ ደንግጣ በዚህ ዘመን ልትገርፋት ነው ደሬ ብላ ትጠይቀዋለች። እሱም በንዴት አዎ፣ ማርቲ በምክር እምቢ ያለ በዱላ ይስተካከላል ብሎ ይላታል። ማርታም በፍርሃት ቆይሽ ምን አጥፍታ ነው ብላ ስትጠይቀው ደሬም የእሷ ጥፋት ዛሬ አይደለም አንድ ብሎ የጀመረው የተጠራቀመ ነው፣ ዛሬ ሁሉንም ታወራድደዋለች። አሁን አንቺ ውጪና አቢጌልን ጥሪያት፣ ውሃም ወደ ክፍሏ አስገቢያት ብሎ ይቆጣል። ማርታም ደሬ እሺ በለኝ እኔ መክራታለሁ ብላ ስትል ለማመጣው ንዴቱ ያልበረደለት ደሬ ማርታ ሂጂና አስገቢልኝ አልኩሽ ብሎ ይጮህባታል። ኤቢም በፍርሃት ፉክክ ብላ ወደ መኝታ ቤቱ ትመጣለች። ኤቢ እንዴት እንደዚህ ታደርጋለሽ ስንቴ ነው የመከርኩሽ? ስንቴስ ነው ጥፋትሽ ነው የደበኩልሽ? እንዴት ነው መንገድ ላይ አስቆመሽ በጥፊ የምትመቻት ብሎ ሲላት ኤቢም እሷ መኳን አዳይ ነው ብላ ትመልስለታለች። በንዴት ከተቀመጠበት ሲነሳ ኤቢም አባዬ ለሰው ልጅ ብለህን ልትመታኝ ነው ብላ ስትለው ደሬ የበለጠ ተናዶ ሲነገርሽ ካልሰማሽ በምክር ካልተመለስሽ በዱላ ትስተካከያለሽ ብሎ ይላታል። በዛ ሰዓት ሳሎን ውስጥ ማርታ ዳጣን ምን ተፈጥሮ እንደሆነ ትጠይቃታለች። መንገድ ላይ አስቆማ በጥፊ ስትመታኝ ደረጃ አይቶን ነው። ያው እሱ ስላየን ነው እንጂ የዛን ያህል የሚካበር ነገር አይደለም ብላ ትላታለች። ማርታም በጥፊ ቆይ ምን ሆንኩ ብላ ጥፋቷ ከሆነ ሲበላት ብላ እያለች ባለችበት ደሬ ኤቢን እየገረፋት ስጮት ሰማና ተነስታ ወደ መኝታ ቤቷ ትሄዳለች። እሷ እዛ እስክትደርስ ድረስ ደሬ እስኪ በቃ ድረስ ኤቢን በቀበቶ እየለጠለጣት ነበር። ማርታ ደርሳ ለምና ስታስቆመውም ደሬ ከዚህ በኋላ እንደዚህ አይነት ነገር ስታደርጊ ባይ ግን እዚህ ቤት ወይኔ ወያንቺ ብሎ ጥሏት ይወጣል። ማርታም ተቀምጣ ልጇን ማባበል ትጀምራለች። በዛኑ ቀን ማታ ናታን መጽሐፉን ተቀምጦ እያነበበ ባለበት ሰላም ትመጣና አንተ ልጅ እዚህ ለብቻ ምን ትሰራለህ? ሁሉም እኮ ሳሎን ተቀምጠው እየተጫወቱ ነው። ደግሞ ዛሬ ቀን ላይ እኮ ጋሽ ኤቢን ገረፋት፣ ሁሉም ልጆች ተጨንቀው ነበር። አሁን ግን ሁሉም ሳሎን ተሰብስበው እየተጫወቱ ነው ብላ ስትለው፣ ናታንም ኤቢ ዳጣን ስትመታት አይቶ ነው፣ ለዛ ነው የገረፋት። በዚህ ዘመን ልጅ ያጠፋች ብሎ የሚቀጣው ወላጅ ከየት ይገኛል? ሌላው ቢሆን እኮ የራሷ ጉዳይ ብሎ ነበር የሚተዋት ብሎ ይላታል። ሰላምም አሁን እስክትረሰው ድረስ ይሄ ቤት ሰላም ይሆናል። ለዚህ ሁሉ መነሻ ደግሞ አንተ መሆንን አትርሳ። በቃ ና ብቻህን አትሁን ብለው ትወጣለች። ሳሎን ላይ ሁሉም ተሰብስበው በፊት ስላሳለፉት ታሪክ እያወሩላቸው ነበር፣ በልጅነታቸው ቤተሰቦቻቸው እንዴት ይቀጧቸው እንደነበረ አሁን ተሰብስበው ሲታዩ የቤተሰብ ፍቅራቸው የሚያስቀናና ደስ የሚል ነው። ነገር ግን ቤታቸው ውስጥ ደስታቸውን የሚያናጋ ነገር ነው የተፈጠረው። በቀጣይ ምን ይፈጠር ይሁን ሀሳብ አስተያየታችሁን ኮመንት ላይ ጻፉ። ቻናሉንም ሰብስክራይብ ቪዲዮንም ላይክ ሼር በማድረግ ለብዙ ሰዎች እንዲደርስ አድርጉ። ቪዲዮ ስንለቅ በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። በቀጣይ ክፍል እስክንገናኝ እስከዛው በሰላም ቆዩ።